ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ፔጅ። ይሄ ስለ ሴቶች የምናወራበት ለሴቶች ጠቃሚ ይሆናሉ ብዬ ያሰብኳቸውን ነገሮች የምንነጋገርበት ፔጅ ነው። ዛሬ ደግሞ የምናወራው ስለ ከርቤ ነው። ከርቤ እንግዲህ ባለፈው ለፊት እንዴት እንደምንጠቀም አሳይቻችሁ ነበረ። አሁን ደግሞ ለማህፀን እንዴት እንደምንጠቀም እናያለን። ለማህፀን ምንድነው ጥቅሙ ካላችሁ። ለሚያሳክካችሁ ኢንፌክሽን ላለባችሁ ፈሳሽ ለሚበዛባችሁ ቁስለት ላለበት በቃ ችግር ማህፀን አካባቢ ችግር ያለበት በጠቅላላ መጠቀም ይችላል ሶ ከርቤ ለማታውቁት ይህን ሊመስላል የጣን አይነት ነው ለማህፀን ብዙ ጊዜ ከርቤና ሸብ ነው አንድ ላይ በጭስ መልክ ከወይባ እንጨት ጋር በጭስ መልክ ነው የምንጠቀም የነበረው ግን ደግሞ በቤት ውስጥ ወይ ባቤት መሄድ ላልቻላችሁ በቤት ውስጥ ለራሳችሁ መጠቀም፣ እንዴት መጠቀም እንዳለባችሁ አሳያችኋለሁ። ዛሬን ከርቤን ብቻ ነው የምናየው። በሸብም ስሪልን የሸብም እንፈልጋለን የምትሉኝ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። በቀጣይ በሸብ እና በከርቤ አንድ ላይ አድርጌ እንዴት እንደሚሰራ ደግሞ አሳያችኋለሁ። ዛሬ ግን በከርቤ ብቻ እናያለን ማለት ነው። ከርቤ ባለፈው ለፊት ብዙ ሰው እንደተጠቀምበት ተስፋ አደርጋለሁ። ያው ብዙ ሰብስክራይብ የለኝም፣ ግን የመጣው ሰው ያየው ሰው እንዲጠቀም ብቻ ነው ፍላጎቴ። ለሌላ ሰው እንዲደርስ የምትፈልጉ ከሆነ ወይ እንደዚያ ይ ችግር አለበት ብላችሁ የምታስቡ ከሆነ ሼር አድርጉለት። እናንተም ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንዴት እንደምንጠቀም ደግሞ አሁን አሳያችኋለሁ። አብራችን ቆዩ እሺ ከርቤ እንግዲህ እንደምታዩት የጣን አይነት ነው። ቀይ ነው። ብዙ ጊዜ ፎርጅ ድም ስላለው ፎርጅ ስላችሁ ከሌላ ጣን ጋር የመመሳሰል አይነት ስላለው እንዳትሸወዱ፣ ቆንጆና ኦሪጅናል ከርቤ ፈልጋችሁ መጠቀም አለባችሁ። ምክንያቱም ከከርቤ ውጭ የሆነ ነገር ጎጂ ስለሆነ ማለት ነው እና ከርቤ ባለፈው እንደነገርኳችሁ ለፊት ደግሞ በጣም ብዙ ጥቅም አለው። አሰራሩን ቪዲዮ ላይ አለ ወደ ኋላ መለስ ብላችሁ እዩ። ፊታችሁ መሸብሸብ ካለው፣ የፊት ኪንታሮት ካለባችሁ፣ ጥቋቁር ነጠብጣብ ካለባችሁ፣ ማዲያት ካለባችሁ እና ነስላሳ እና አንጸባራቂ ቆዳ የምትፈልጉ ከሆነ ቡጉር ካለባችሁ እሱን መለስ ብላችሁ ቪዲዮን አይታችሁ መጠቀም አለባችሁ እና ዛሬ ደግሞ እያየን ያለ ነው ስለ ለማህፀን፣ ስለሆነ ለማህፀን ደግሞ ማሳከ ካላችሁ፣ ፈሳሽ የሚበዛባችሁ ኮለ ኢንፌክሽን ካለባችሁ፣ እንዲሁም ለማህፀን አካባቢ ማንኛውም ችግር ጥቅም አለው። በፊት ያው በጭስ መልክ ነው የምንጠቀመው ከወይባ እንጨት ጋር ከሸብ ጋር ተደርጎ ሸብ ነጩ እጣን ማለት ነው። እና እሱ ደግሞ ለብብት ሽታ፣ ለላም ማድረቂያ፣ ለፊትም እንጠቀመዋለን። እሱም በሌላ ቪዲዮ እናያለን የሸብን ጥቅም። ግን ከርቤ ደግሞ በጣም ብዙ አይነት ጥቅም አለው። በጭስ መልክ እንደነገርኳችሁ፣ በጭስ መልክ ነበር በፊትም እንጠቀመው ከወይ እንጨት ጋር። አሁን ግን በቤት ውስጥ ራሳችሁ እንዴት መጠቀም እንዳለባችሁ ነው ማሳያችሁ። እዚህ ጋር እንደምታዩት መጀመሪያ ንጹህ ትንሽ የማስታጠቢያ እናዘጋጃለን። ይሄ አሁን ቪዲዮን ስቀርጸው አቅርቤ ስለቀረጽኩት ነው ትልቅ የሚመስለው እንጂ፣ ትልቅ ነው አነስ ያለ እንደ ማስታጠቢያ አይነት ነገር አዘጋጅተን፣ ንጹህ መሆን አለበት ምክንያቱም ለማህፀን ስለሆነ ንጹህ መሆን አለበት። ከዛ በንጹህ እቃ ደግሞ ሌላ ውሃ እናፈላለን ማለት ነው። ውሃ አፍልተን እናዘጋጃለን። ከዛ ይሄ ከርቤው እንደምታዩት ትልልቅ ነው፣ እዚህ ጋር እሱ ግድ መድቀቅ አለበት። ቶሎ ከውሃው ጋር እንዲዋሃድልንና በእንፋሎት መልክ ስለሆነ የምንጠቀመው ከርቤውን እናደቀዋለን ማለት ነው። ዝም ብላችሁ መታ መታ አስታረጉት በሆነ ነገር ይደቃል። ብዙ እንዲደቅቅ ማለት አይጠበቅበትም። ሰበር ሰበር ካለ ይበቃል። እሱን እናደርግና እንደዚህ የፈላውን ውሃ አዘጋጅተን እንገለብጠዋለን ማለት ነው እዚህ ንጹህ እቃ ላይ። የፈላውን ውሃ ከገለበጥን በኋላ እንደምታዩት ውሃው በጣም ስለተንተከተከ ነው ከለሩን የሚቀየረው። ውሃውን በደንብ ማፍላት አለባችሁ። ፋሎቱ ቶሎ እልቅ እንዳይለብን ማለት ነው። ከዛ እዚህ ጋር ደቆ ያዘጋጀነውን ከርቤ እናደርጋለን ማለት ነው። እሱን አድርገንበት እንፋሎቱ በጣም ስላሉ አሁን ላይ በደንብ እንዳያቃጥለን ከፍ ብለን ወደ ላይ የሚመቸን ነገር ላይ አድርገን ወደ ውስጥ መታጠን በማህፀናችን መታጠን ማለት ነው እንፋሎቱን። ከዛ እንፋሎቱ እየቀዘቀዘ ሴ ዝቅ እያለን እንመጣለን ማለት ነው። መታጠብ ምናምን አይደለም። እንፋሎቱ ጀስት እስኪያልቅ ድረስ እንፋሎቱን በማህፀን ማስገባት ነው። ከዛ በኋላ ሳትታጠቡት ታደርጉ ትላርጋችሁ። ከሰላሳ ደቂቃ በኋላ መታጠብ ትችላላችሁ ማለት ነው። አስተያየት ስጡኝ። አስተያየታችሁ ይጠቅመኛል እና ያበረታታኛልም እና ኮመንት ላይ አሳውቁኝ፣ ኮመንት ጻፉልኝ፣ እንዲሁም ሰብስክራይብ